ኢትዮጵያ ሀገራችን በአዲስ መንገድ ላይ ትገኛለች። ይህን አዲስ መንገድ የጀመረችበትን ሰባተኛ ዓመትም ከሰሞኑ እያከበረች ነው። ውሃውን ከነ አሳው የሚያደርቀውን የአብዮት መንገድ ትታ አረሙን ከነ ስንዴው የሚለየውን የሪፎርም ጎዳና ይዛለች። ከያዝናቸው ሪፎርሞች እና የሪፎርም ዘርፎች ውስጥ አንዱና ዋነኛው ደግሞ የመንግስት አገልግሎትና አስተዳደር ሪፎርም ነው። የመንግስት አገልግሎት አስተዳደር ሪፎርም የዘመናት ቋጠሮችን እና ችግሮቻችንን ከምንፈታባቸው ሪፎርሞች አንዱ ነው ብለን እናስባለን። የህዝብ እርካታን ለመጨመርና እድገትን ለማቀላጠፍ የግድ የሚያስፈልገንን ሪፎርም መሆኑንም ሁላችንም መገንዘብ ያስፈልገናል። ሁላችንም እንደምናውቀው በእኛ አገር ሁኔታ የሀገረ መንግስት ግንባታችን አፍርሶ በመገንባት ላይ የተመሰረተ ነው ብለን በተደጋጋሚ ተወያይተናል። ስለዚህ የመንግስት አገልግሎትና አመራር ስርዓታችንም የዚሁ ሰለባ ሆኖ የቆየ መሆኑን ማስታወስ ያስፈልጋል። ጠንካራ ሀገረ መንግስት ያለ ጠንካራ ተቋም የሚታሰብ አይደለም። ተቋም ማለት ደግሞ በዋናነት ስርዓት ማለት ነው። የመንግስት አገልግሎትና አስተዳደር ሪፎርም ዋና አላማውም ይህንን የተሳለጠ ስርዓት ለማምጣት ነው። ይህም በመሆኑ መንግስት በስልጠናው ለተቋም ግንባታ የሚያስፈልጉ ዝርዝር ጉዳዮችን በመለየት በቂ ቅድመ ዝግጅት ሲያደርግ ቆይቷል። በመጀመሪያ የሰራነው ስራ የተሟላ የሪፎርም ማዕቀፍ መቅረጽ ነው። የምንመኘውን ብልጽግና ለማረጋገጥ አፍሪካዊት የብልጽግና ተምሳሌት ሀገር ለመገንባት ያለንን መሻት ለማሳካት የግድ የለውጡ መንግስትና ፓርቲያችን ብልጽግና ማስቀጠል ወሳኝነት አለው። ስለሆንም የመንግስት አገልግሎትና አስተዳደር ሪፎርምን ማሳካት ምርጫ ሳይሆን ግዴታችን ነው ብለን መናገር ማጋነን አይሆንብንም። ኢትዮጵያ የአፍሪካና የዓለም ተምሳሌት ስትሆን መስዋዕትነት ከከፈሉ መካከል ነበርኩበት ብለን ለቀጣዩ ትውልድ የመናገር አቅምና ሞራል እንዲኖረን ዛሬ ከተሰጠን በላይ መስራት ይጠበቅብናል።